ምንም ከሌለ ወይ ጉልበት ሊኖር ይገባል፣ ወይ ሜንታል ስትሮንግ መሆን አለብን፣ ወይ ሰርተ የሆነ የሆነ ቀጭቃጭ የሆነ ምናምን ነገር መሆን አለብህ፣ ወይ ደግሞ ቁጭ ብለ ኦፊስ ውስጥ የሆነ በቃ ልክ እንደዚ እንደ ማርኬቲንግ እንትኑ የሆነ ጎበዝ መሆን አለብ። እንደነዚያ ነው። ደንቆ ያደነቆረናል ገና ብቻ የሆነ ችግሩ ምንድን ነው? የደንቆሮ ችግሩ ምንድን ነው ታውቃለህ ሚኪ? ከዚህ ከመቶ ደንቆሮ አንድ ጤነኛ ሰው ሲገኝ ይጎትቱታል ራሱን ደንቆሮ ሊያደርጉት፣ ራሱ ሊመልሱሽ ነዋ እነሱ ሌብል ሊከቱሽ፣ የእነሱ ሌብል ልገና አብረን እንደግ ምናምን ስትላቸው ኖ አብረን እታችን ነው። ይሄን እኮ የሚያስጠላ አንዳንድ ደንቆሮ አለ፣ በቃ ዝም ብሎ በራሱ ዛቢያ ነው። የእኛ አገር ድንቆርና እኮ ይዞ ነው የሚሄደው ለወንድ ለማናገር ቲክታክ ላይ ሰ- አስራ አራት ሰዓት ቲክታክ ላይ እኔ ሰው ምንድ ይለኝ ምናም መሰለኝ ልጇን ረስታ ቲክታክ ላይ ተዘብዝፋ እየጠጣች ልጇን እንኳን ዞር ብላ ማታይ አይተንሻለን እኮ። በአንድ ቀን የታዘብኳት ጭንቅማላ ማለት እንዳንቺ አይነት ሰው ፓርካስ ላይ አምጡኝ ብለች ስትለምኝ የነበረው አንቺ ነች። ለሁለት ዓመት አምጡኝ አምጡኝ፣ እዚህ መጥቼ ባሶስ እጄ መጥቼ ኖ ምንም ነገር አንቺ ምንም ምንም ኢምፖርታንት ነገር የለችም። አዎ ምንም ኢምፖርታንት ነገር የለችም። ኦ ደግሞ ምንድን ነው ያለችው? ሳምሪን ያመጣችው፣ በውስጥ ለውስጥ ኦሮሞን እንደግፋለን ለማለት ግን፣ አስመሳዮች መቼ ነው የፖለቲክስ አውሮች? ማርያምነ ማርያምነ፣ ነገ ጠብቀ ነገ ጠብቀ፣ ልጆቹን እንደምንም የሆነ ቦታ አስቀምጬ ወጥቼ እሄድብሻለሁ፣ እንዲህ እሄድብሻለሁ መረገጥ አለባች። ቅማላ እንቁሩ እኮ ነው የምትመስለኮ። አልፈምስ ያለች ውሻ ማለት እችነች። አልፈምስ ያለች ውሻ ቆይ ፒክቸሩ አለ ይሄ ኮ

አታፍሩም? ትንሽ የሚላቸው እቺ እቺ እቺ ማቤት እንደ ለመውጣት መውጣት ስትቺ እዚህ ቁጭ ብለሽ ኦ ኖ ስቲል ትረገጫለሽ። ልጅሽን እንደ አረሽ ምትይ ቅማል ነሽ። ደገምኩት። ሄድበት እደግምልሻለሁ። አንቺ ልጅሽ ሆስፒታል እሷም ጎጃሜ ነች። ጎጃሜና ኦሮሞ ናት። ታዲያ ለምንድን ነው አስገድላለሁ ታዲያ የምትለው? እሷ ሀገር እንትን ብላለች። እን ምንድ እኔ ይሄ እኮ ነው ለእናንተ ራሱ መጥፎነቱ። ባለጊዜ ነኝ አስገድላለሁ ስትል ሰውን ላይ ጠምደሃል። ምን አቅም አላት? ለምንድሮ አላስገደለችም? አሁን ኢትዮጵያ ያለውም ኢትዮጵያ ነበርኩ። ሁለት ሳምንት በፊት ምን ተፈጠረ? ምንም ምን ልታመጭ ነው? እዛው የረገጥኩ። ሁለተኛ ነገር አሁን አምን ዱባይ ኢትዮጵያ ብሄድ ምንምን እኮ አታመጡም። ምንም አሜሪካን ሴት ሰላም ነህ ወይ ትመቸኛለ ብለህ ትጨርሳለህ። አለቀ። ምንም አባ አታመጣም በጣም እንደውም ማለት አልናገራትም። አላይነ ሴት ሙታ ሲንግል ማምነኝ ምናምን ስለምትል ደግሞ አልፈምስ ያለች ሴት ስለሆነች አልናገራትም። ግን በእንደዚህ ከመጣች በቃ የገና ጫማ የምታረግ ጫማ እንኳን ለልጅሽ እንኳን ጫማ መግዛት ያቃጠች ቅማላ ማሮጊት ማለት ነው። እኔ ልታስገድ ወንድ ነሻስት፣ ወንድ ነሻስት እናየዋለን። እቺ ፌመስ መሆን ሲያክታት ዞራ ዞራ እኔ በህይወቴ ቲክታክ ላይ ገብቼ አንድ ይሄ ዘር ወሬ አ በሴትነቷ እኮ አይደለም የሰደባት በብልግናዋ ነው። ይኸው ላችሁ፣ ሴት ሆናችሁ ስታጠፉ በሴትነት የመጣ አትበሉ። በብሔር ውስጥ አትደበቁ፣ ፆታ ውስጥ አትደበቁ፣ ሃይማኖት ውስጥ አትደበቁ፣ ካራክተራችሁ ውስጥ ተደበቁ። እቺ በጣም ባለጌ ስድ ሴት ናት። እኔ እንዲያውም ዛሬ ገና አነሳኋት፣ ምክንያቱም ስለማትመጥነኝ። ቴንክ ዩ። ከእኔ በጣም ጥሩ ሴት አደለችም፣ ነገር ጥሩ ሴት አለመሆኗ ደግሞ መጠጣቷ፣ ማጨሷ፣ መንዘላዘሏ በቃ ርካሽ ሆነች ሴት ናት። ራሴና ጥፋ ው እኔ ግን የምለው ማለት ነው ልጅ ቤት ውስጥ እዛ የገማ ቤት ውስጥ አስተኝተሽ ማለት ነው ስትጠጪ አይደብርሽም? ልጄ ምን ትለኛለች ብለሽ ስታ አይደብርሽም? ቀኑን ሙሉ እየሰከርሽ ቲክታክ እየገባሽ ከዛ በኋላ እኔ እኮ እንዲህ ምስ አይደብርሽም ሰው ከዛ ቤት ልውጣ፣ ራሴን ልቀይር፣ ልማር። የቱ ጋር ነው የተማርሽው? ግማታ! እስኪ ኦኮቴ የኔ ልጆች እኮ ልከንልሻል ይላሉ። መቼ ነው ላኩልኝ? ወይም የአንተ ኮሜንታተር ላይ የጻፍኩት ላይ ምትቀጣት ላከብኩት ሚክዬ፣ ላክ እስ፣ ቆይ ምንድን ነው ሰካራም ወይት ሳይቶይ ነው ብሎክ ተደረጋለሁ። ያጋር የጅማ የበሻሻ ልጆች ነፍሴን ህይወቴን ከፍዬ መስዋዕትነት ሰጣለሁ። ወይ ተመለስ። ስሚ፣ ዝም ብላይ ስሚ ጅጂ ይሄ የሰከረ ቅመላም ዳይኖሶር እኮ ዛነ አልጠጣውም። ከኔ ጋር ያደጋችሁ የአማራ የኦሮሞ ልጆች እኔ ብዙ ዲቃ ላይመሰዋለ ለአንቺ ነው የምሰጠው፣ አጥፊያቸው እንዳለ ዛቻም ጀመረች። ኧረ ስሚ ምን እንደምትል ስሚ። ለዛ ነው መጥቼ ልረጋት ይመጣው። አይ ምን ሆነሽ ነው? ፋክ ኢትዮጵያ ምድር ላይ እራሳችሁን ነው ማስጠፋችሁ። እኔ ያጋሩ ልጅ ነኝ። እራሳችሁን ነው ማስጠፋችሁ። ሁለት ቀን ብቻ ሰርች እያንዳንዳችሁ የሴት ልጆች ስነ ልቦና ላይ የሚጫወት አሜሪካዊ ነኝ ጫወታ የሚጫወት በተለያየ ምክንያት በጉዲፈቻ እየመጡ እንግሊዘኛ ብቻ እኛ ከአማራ ክልል መተን ኦሮምኛ እንደለመድ ነው፣ ጭራሽ ኦሮምኛ የሚችሉ ኢቨን ለፈረንጅ የማይመች አክሰንት ያላቸው ወንዶች ኢትዮጵያን እያጠፏት ነው። ባሪፍ ነው የሚያጠፈሻ። ሊስን ጋይስ ሄደው የጅጅክያ ልጅ ሳምሊን አጠመዱ። ጅጅክያ በኦሮሞ ሙድ ስለምትታወቅ አምናት አጌነስት ጅጅክያ። ጅጅክያ ማለት ብዙ የኦሮሞ ልጆች በማይታወቁበት ሰዓት ኦሮሞ ሁና የተገኘች ልጅ ናቸ። ኮቴ ባሉት አጌጣት እንዳንቺ ያለው እያጠፋች አያችሁ አደለ? አንዳንዴ ሰክራችሁ የምታወም እዚህ ጋር የዘር ወሬ ስትለፈልፊ ተፎገርሻውል። አሁን አሁን ትረገጫለሽ አንቺ ሼባ። የኛ ቲክታክ ወደድሽም ጠራሽም እንዳንቺ ዲቃላ ፈልፋይ ማለት ነው። ዲቃላ የሚፈለፍል ነው የሚረገጠው። ዲቃላ ፈልፍለሽ አባቱ የት እንዳለ ማይታወቅ ልጅሽ ኮንፊዝ ዶኖ ሆና ስትሽከረከሪ ከረከሪ ስትይ ምናቃለን እኮ ላይፍሽ፣ የተመታ ላይፍ ነው። የበሰበሰ አፓርትመንት ውስጥ እየኖርሽ መጠጣትና ዊድ ማጨስና ላይፍ ገብቶ መጮ ምንም ላይፍሽን አይቀየረውም። ግን አንቺ እንደዛ ዝተሽ ማለት ነው፣ እንደዛ ዝተሽ አንቺ ቅማላም አስገድለዋለሁ ነው ያልሸው አይደለ? ዱ ሳምቲን እኔ ባይዘወይ አሬሴን ሰጥሻለሁ። ኤሌ ነው የምኖረው፣ ኤቪባዲ ያውቀዋል። ኤሌ መተሽ ሚኪ ካልሽ ያውቅሻል፣ ቤቴን ይጠቁምሻል። ወንድ ነሻች መዛት። እኔ አሁን አንቺን ትሬት አደረገችኝ ብዬ አንቺን ብከስ አንቺ ልጅሽ ትቀማለች። ግን እኔ ልጅ እናት እንዲኖራ ትፈልጋለሁ። ግን አንቺ እናት እናት የሆነሽ ዝተት፣ እናት አንቺ ናየው፣ ዝተት ዊድ ሚነፋ ልጁ ፊት፣ ሚጠጣ ልጁ ፊት፣ ዲፕሬስድ የሚሆን ልጁ ፊት። ልጅሽ ፊት ጥንካሬ ነው ማሳየት ያለብሽ። አንቺ ቀማ አላማ ነው፣ እችና ውሻ ማለት ነው። ቲክታክ ላይ ገብተሽ ልጅሽን ለማብላት የምትረሺ እኮ ነሽ አንቺ። እግዚአብሔርን ልጅሽን ለማብላት በድርቅ ልትሞት ነው ልጅሽ፣ እዛ ቲክታክ አይመግብሽም። ዮኒ ማኛ ተጠመቀ ብለች እኮ አንቺ እዛ ድረስ ቸርች ውስጥ ሄደሽ ለመፈመስ ቪዲዮ የምትለጠፊ ነሽ ሌላ ሶሪ፣ አንዴ ጂጂ ፊት እንዳሰሙ ልጆቹ ስሳደብት ነው እመልሳታለሁ። ነይ፣ አሁን አሁን እንደ ልብ ይወራሉ። መቼ ነው እኔ ስለ ዝር አውርቼ የማውቀው?